እንታወራልኝ የምፈልገው ከአባታቸው ጋር የነበራቸው አለቃ እንዳስተዋወቅ ነው። በምን መንገድ ነበረ የሚለውን ነገር እስኪ እንመልከት። ጀዛከላ ብስሚላ አልሐምዱላ ሰላት ሰላም ላ የኢብራሂም ታሪክ እንግዲህ ብዙ ቦታን የተወሳው ብዙ ሱራዎች በተለያየ መልክ አላ ስብን አውስቶታል። ከአባቱ ጋር ከህዝቦቹ ጋር ከሌላ ነብይ ጋር ከሉጥ ጋር ላ ያያይዘዋል። ከሌላ ተፈጥሮም ጋር ከመላይኮች ጋር ያያይዘዋል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

ጥበብን ተጠቅመዋል። እዝነታቸውን በጣም ያሳያል። እኔ በጣም በጣም የሚገርመኝ ነገር ሱረቱ መርየም ላይ አራሕማን የሚል አብዛኛው ተጠቅሷል ያላህ ስም ከሌላ ሱረዎች በተለየ መልኩ እዝነት ተሰፊ መሆኑን የሚገልጽ ስመዋል አራሕማን የሚለው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 ያንን ችግር ሊገፈትርልህ የማይችልን አካል ለምን ትገዛለህ? አንተ የምትገዛው አካል ወይ ሊሰማ ይገባል አቤቱታህን፣ ቅሬታህን፣ ችግርህን፣ ወይ ሊያይክ ይገባል ያለህበት ሁኔታ። አሁን ቀብር የሚያመልክ ሰው የሞተን ሰው የሚገዛ ሰው አያየውም። ያ ሰውየ ስለዛ ሰው የሚያውቀው ነገር የለም አይሰማውም። እንደሁም የደረሰበትን ችግር ሊገፈትርለት አይችልም።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 የእኔ ልጅ ነው። ማለት ልጅ ስትሆን እኮ በደረጃ ታሳንሰዋለህ። ምንም ቢያቅ ምንጊዜም ለወላጅ ልጅ ነው አንተ። አዎ ይሄ ደግሞ የሰው ልጆች ተፈጥሮ ላይ አለ። አባቶች በቃ ሁልጊዜ አዋቂ ናቸው የሚል አንድምታለ ብዙ ጊዜ ያለፉ ህዝቦች ላይ እኛ አባቶቻችን በነበርንበት መንገድ እንጓዛለን ይላሉ ብዙ። አባቱ ሁልጊዜ ሀቅ ነው ማለት ነው። ያንን ነገር አንስተዋል እሳቸው። ኢኒ ቀድ ጃአኒ ሚነል ዒልሚ ማ ለም የእቲከ ፈተቢዕኒ አህዲከ ሲራጣን ሰውያ። ሚገርም ይሄ ገለጻ ማለት እንደው በዛ ሳነሳኝ ከሆነ አንተ ልትደርስበት የማትችል እውቀት እኔ ዘንድ መቷል። በወሕይ መልኩ ነብይ ነኝ፣ መልክተኛ አላህ አድርጎኛል፣ የሚደርሰኝ መልእክት አለና ብትሰማኝ ይሻላል። እምመራሃም ደግሞ፣ ሰው እኮ የሚሄድበትን መንገድ ማወቅ መቻል አለበት። የት ነው መጨረሻው ከተባለ፣ ሲራጥን ሰውያ የማያሻማ የሆነ የመዳኛና የሚፈለገውን ነገር የሚያገኝበት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

መሀል ላይ ጥቁርና ነጭ ደብዛዛ ምናምን የለም። መሀል ላይ ጥቁርና ነጭ እዚህ ጋር ካላህ ከራቀ እዚ ጋር የሚቀጥለው የሚመጣለት ሸይጣን አለ። ከሸይጣን ከራቀ ወደ አላህ መንገድ ይመጣል የሚለውንም የሚያሳይ ነው። ይህን ካሉት በኋላ ፍ የመሰከ ዛብ ብን ረሕማን ፈተኩን ሸይጣኒ ወልየን። አሁን ነፍሲ ጋር ካልያዘው ይህ አካል እንደው የበላይነት ካልያዘው ጥሩ ምክር ነው የመከረው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

ወደኋላ አልልም አሉ። እቺ ያው ማብራሪያ ትፈልጋለች። እስትክፋር ሙሽሪክ ለሆነ ሰው ፈቀዳለ እንደ የሚል ነገር ለማጠቃለያ ሀሳቡን ያስነሳል። ግን ያው አላህ የከለከለባቸው ቦታ እንዳለ ከጠቆምን ታሪኩን ነው ማንሳት ይፈለግ ነውና በቂ ሊሆን ይችላል። ነቢዩም ስላ ስለም ለወላጆቻቸው እስትክፋር ሲያደረጉ መጨረሻ አላህ የከለከለባቸው ሁኔታ አለና ይሄኛውም ከዛ ጋር ተመሳሳይ ነው።